ሲአይኤ ሰላይ አልድሪች ሜስ ለአስርት ዓመታት ለሶቪየት ህብረት ሚስጥራዊ መረጃዎችን ሲሸጥ እንደነበርም ተደርሶበታልም። ከመቶ በላይ ሚስጥራዊ የስለላ ስራዎችንም በብቃት ማከናወኑን ተናግሯል። አስር የሚደርሱ ምዕራባውያን የስለላ ባለሙያዎችም በአልድሪች ምክንያትም ተገድለዋል። ለሁለት ወገን የሚሰልለው አልድሪች እንደ አውሮፓውያን አቆጣጠር በ1994 የዕድሜ ልክ እስራት ተፈርዶበታል። ኦልግ ጎርዶቭስኪም ይባላልም ለሁለት ወገን የሚሰልል በለንደን የሩሲያ ስለላ ተቋም ኬጂቢ ኃላፊ ሳለም በሚስጥር ለዩናይትድ ኪንግደም የስለላ ተቋም ኤም አስራ ስድስት በጎን ይሰራም ነበርም። አንድ ቀን ራሱን ሞስኮ አገኘው። ለአምስት ሰዓታትም ያህል ጥያቄ ተደረገለትም። ብዙ ተደብድቦ ደክሞትም ነበርም። ገደል ትንሽ ሲቀረው ኤም 16 በመኪና ደብቆ ከሞስኳ አስወጡ። ለዘጠኝ ዓመት ያህል ማን እንዳጋለጠ ለማወቅ ስሞክር ነበር ይላል። አሁን ግን ደረስኩበት በማለት ይደመድማል። የአሜሪካን የስለላ ተቋም የሲያይ ባልደረባ የነበረው የአልድሪች በአሜሪካን ፍርድ ቤት ሲቀርብም እውነት አወጣም። የሲያይ ሰላይ የሆኑት የሶቪየት ሉካን ያውቁኛል ሲልም አልድሪች በፍርድ ቤት ቃሉን ሰጠም። ሰላሳ ለምዕራባውያን ሀገራት የሚሰሩ ሰላዮችን ማንነት እንዳጋልጠና ወደ መቶ ኦፕሬሽኖችን እንዳከሸፈ አምኗልም። ኬጂቢ የሚያውቀውን ኮልኬል ወይም ደውል በሚል ቅጽል ስም ነው ክደት የፈጸመባቸው አስር የሲያይ የስለላ ባልደረቦችም መገደላቸውን ተናግሯልም። ጊብ ለሃያ ዓመታት ለምዕራባውያኑ መረጃ ያቀብል የነበረውን የሶቪየት የወታደር ኃላፊ ዲሚትሪ ፖልኪጎቭን ይጨምራል። በአሜሪካን ታሪክ አደገኛው የሚባለው የኬችቢ ሰላይ አልድሪችም ያለ አመክሮ የእድሜ ልክ እስራት ሲፈረድበትም፣ ይግባኝ መጠየቅ እንደማይችል ተገልጾም ነበር። በሲአይኤ የሶቪየት የአጸፋ ስለላ መሪ ሳለም ብዙ ጉዳት በአሜሪካንም አድርሷልም አሜሪካን በሩሲያ ያላትን የስለላ ኦፕሬሽኖችንም ያውቅም ነበርም። ከሌሎች ምዕራባውያን ሰላዮች ጋርም መረጃ ይለዋወቅም ነበርም። ኦልጌ እንደሚለው አሜሪካውያን ዝርዝር መረጃ ስለሚሰጡ እሱም በምላሹ መረጃ ያቀብል ነበር። በአልድሪች ጋር የተዋወቁትም በዚያ ስራ ወቅትም ነበር። አልድሪች የሚቀበለው መረጃ ለኬጂቢ እያስተላለፈ እንደነበርም አላውቅም ነበር ይላል። ሪቻ አባት ለሲአይኤ እየሰሩ ስለነበርም ስራውን ያገኘው ወጣት ሳለም ነበርም። ሲአይኤን ለመክዳት የወሰነው ለአቋሙ ሲል ሳይሆን ለገንዘብ መሆኑ ላይም ተደርሶበታል። ሲአይኤ ተሰራ ከነበረች ባለቤቱ ናንሲ ጋርም ቱርክ ነበር የመጀመሪያ ላይ የተመደቡትም። የሰለላ ባለሙያዎችን የመመልመል ኃላፊነትም ነበር እየተሰጠው እንደ ኢሮፓውያን አቆጣጠር በ1972 ወደ ሲአይኤ ተመለሰ። ሩሲያኛ ተማረ። የሶቪየት ሰላዮችን እንዲሰልል ነበር እየተፈለገው አባቱም ጠጪ ስለነበሩ ስራቸውን መቀጠል አልቻሉም። አልድሪችም ከመጠን በላይ ይጠጣም ነበር። እንደ አውሮፓውያን አቆጣጠር በ1972 ሰክሮ አንድ የሲይኤ ሰላይ ደርሶበታለችም። ባቡር ላይ ሚስጥራዊ መረጃዎችን ጥሎ ወርዶ ያውቃልም። እንደ አውሮፓውያን አቆጣጠር በ1981 ወደ ሜክሲኮ ሲቲ ተዘዋወርም። ጠጥቶ ሲያሽከረክር በፖሊስ ከተያዘም በኋላ ለሲይኤ ጥቆማ ተደርጎበታልም። ሲይኤ ከመለመላት የኮሎምቢያ የባህል ሉክ ከማሪያ ዴል ጋር የፍቅር ግንኙነት ጀምረም በኋላ ከባለቤቱ ጋር ለመፋታት ወሰንም። እንደ አውሮፓውያን አቆጣጠር በ1983 ወደ አሜሪካ ሲመለስ የሶቪየት የስለላ ክፍል ውስጥ ከፍተኛ የአመራር ቦታ ተሰጥቶት የሲአይኤ ኦፕሬሽኖችን መረጃ ይደርሱት ጀምርም። ከባለቤቱ ጋር ከተለያየም በኋላ ገንዘብ ይልቅ ስለነበርም፣ እናም አዲሷ ባለቤቱ ከፍተኛ ወጪ ታወጣ ስለነበርም የገንዘብ ችግር ውስጥ ገባ። ፍርድ ቤት ቃሉን ሲሰጥ እንደተናገረው እዳ ውስጥ ተዘቅፍቅም ነበር ሲል ይናገራል። ገንዘብ እፈልግ ነበር። ከዚያ ውጪ ምክንያት አልነበረኝም ሲል ለኤፍቢአይ ባልደረባ ተናግሯል። እንደ አውሮፓውያን አቆጣጠር በ1985 በዋሽንግተን ዲሲ ወደሚገኘው የሩሲያ ኤምባሲ ሄዶ ለሲአይኤ የሚሰሩ የሩሲያ ሰላዮችን ስም ዝርዝር ሰጣቸው። በምላሹ 50 ሺህ ዶላር እንዲከፈለውን ጠየቅም። ከዚያም በኋላ የመረጃና የገንዘብ ልውውጥ ለዘጠኝ ዓመታትም ጠጠልም የሲአይኤ መረጃ መጥለፊያ መሳሪያዎች፣ የሶቪየት ሚሳይልን ሊመቱ የሚችሉ የህዋ መሳሪያዎች አቀማመጠናም ሌሎች ሚስጥራዊ መረጃዎችንም አሳልፎ መስጠት ጀመርም። ከሩሲያ ባለስልጣናት ጋር መገናኘት የስራው አካል ስለሆነም፣ ማንም ሰው መረጃ እያስተላለፈ እንደሆነ አልጠረጠርም። ሚስጥራዊ መረጃዎችን በድብቅ ቦታዎች እያስቀመጠም ሰላዮች ሰላዮች ይረከቡትም ነበር። መረጃው የሚቀመጥበት ቦታ የሚጠቁመው ታዲያም በጃኮ ፖስታ ሳጥን ላይ ምልክት በማድረግም ነበር። የሶቪየት ሰላዮች መረጃው ከተረከቡም በኋላ የቾክ ጽሑፉን ያጠፉታልም። አልድሬጅ መረጃ በማሽሎክ ምክንያትም የሶቪየት ይሰሩ የነበሩ ሁሉም የሲአይኤ ሰላዮች የት እንደሆኑ ተደርሶባቸዋል። አሜሪካን የሰለላ ኦፕሬሽኖቿን እንድታቋርጥ ተገዳም ነበርም። የአልድሬችን የመረጃ ምርመራ ተከታተሉት የኤፍቢአይ ባልደረባም እንደሚሉትም በአሜሪካን ታሪክ ይህን ያህል ጉዳት ያደረሰ ሰላይ የለም በማለት ይናገራሉ። በአሜሪካን ታሪክ የእሱን ያህል ጉዳት ያደረሰ ሰላይ መኖሩን እጠራጠራሉ። የሰዎች ሕይወት በሱ ምክንያት ተቀጥፏል ሲሉ ይገልጹታል። እንደ አውሮፓውያን አቆጣጠር በ1986 በሶቪየት ያሉ የሲአይኤ ሰላዮች ድንገት መጥፋት ሲጀምሩ ጥርጣሬ ተፈጠረ። አልድሬች ግን መረጃ መሸጡን አላቁምም። ሁለት ነጥብ አምስት ሚሊዮን ዶላር ገደማ ከሶቪየት ለሚሰጠው ሚስጥራዊ መረጃም ተከፍሎታል። ዓመታዊ የሲያ የደሞዙ ሰባ ሺ ዶላር ይደርስም ነበር። በአምስት መቶ አርባ ሺ ዶላር አዲስ ቤት ገዝቶ ከፍተኛ ውጪ ቤቱን ማሳመርን ቀጠለም። ጃጓር መኪናም ገዛም። እንደ ኢሮፓውያን አቆጣጠር በ1994 የኤፍቢአይ ባልደረባ የታሰረው በዚህ በኋላም ነበርም። ጥርጣሬን እየፈጠረው ቅንጡ አኗኗሩ እንደሆነም ተገለጸ። በቁጥጥር ስር ከዋለም በኋላ ባለቤቱ ላይ ጠንካራ ፍርድ ቤት እንዳይጥልም ተደራድሮ ከፖሊስ ጋር ለመተባበር ፈቃደኛ ሆነም። ባለቤቱ ለሶቪየት በሚስጥር መረጃ እንደሚያቃብልም ታውቅም ነበርም። አምስት ዓመት ብቻ ታስራም ተለቀቀችም። በሲአይኤ ውስጥ በከፍተኛ አመራር ደረጃ ያለ ለሁለት ሀገራት የመሰለል ግንባር ቀደም የሆነው አልድሪች ሀሜስ ነው። ምስጢራዊ መረጃ አሳልፎ በመስጠቱ የሰዎች ህይወት ቢቀጠፍም እስከዛሬም ድረስ በስራው እምብዛም ሲጸጸት አይታይም። የኤፍቢአይ ባልደረባ እንደሚለው ስለ ራሱ ትልቅ አመለካከት ነው ያለው። ሰላይ መሆኑ አይጸጽተውም። መያክሱ ግን ሁሌም ይቆጨዋል ሲልም ተናግሯል።